ሰላም ጤና ይስጥልን ውድ የማርክ ሶሊሽን ቤተሰቦች፣ እንዴት ናችሁ? ዛሬ የማሳልፈው ሀሳብ በእህታችን ብርቱካን ሰሞኑ በተፈጠረው ማለትም በሁለቱ ሚዲያዎችና በመንግስት ባስተላለፈው ሀሳብ ዙሪያ ይሆናል። ኤቢሲ ያቀረባትና በኢቢኤስ ቲቪ የቀረበችው ሁለቱ የተለያየ ታሪክ መሆኑን ይታወቃል። ከዚህም ጋር የተገናኘ ሀሳብ አቀርባለሁ። ሚዲያ የፈጠራትና እውነተኛዋ ብርቱካን ኤቢሲ ቲቪ ታሪኳን እንደዚህ ያቀርባል። ቤተሰብ የሰራት እውነተኛዋ ብርቱካን ባለትዳር የቤት መቤት ነች። መልካም የሚባል ትዳር ይዛ ከባንክ ሰራተኛው ከባለቤቷ ጋር አብሮ ይኖሩ እንደነበረ በማስረጃ ያረጋግጣል። በኢቢኤስ ውስጥ የተፈጠረችው ብርቱካን ግን ከዚህ ተቃራኒ ነች። በጣም ብዙ ስቃይ ውስጥ ያለፈች በርካታ ወንዶች ተፈራርቆ የደፈሯትና ተደፍራ ለመውለድ የተገደደች፣ ቤተሰቦቿም አንዱን በስደት ሌላውን በሞት ተነጥቃ በሰው ቤት ተንከራታይ ተማረች ነች። በፊልም የቀረበችው ብርቱካን ፕሮግራሙ ላይ እናቷ እሷ የሶስት ዓመት ከ15 ቀን ልጅ እያለች በወሊድ ምክንያት በሆስፒታል መሞታቸውን እና አባቷ መሰደዳቸውን ትገልጻለች። እሷ ደግሞ ለወላጆቿ የመጀመሪያ ልጅ እንደሆነች ነበር የገለጸችው። እውነታው ግን ምንድን ነው? እህቷ ማስተዋል ተመስገን ወላጆቻቸው ሰረቀ ብርሃን ቀበሌ ልዩ ስሙ ጽጌ ገሊላ በሚባል ቦታ አሁንም በሕይወት መኖራቸውን ትናገራለች። ብርቱካን ለቤተሰቦቿ ስድስተኛ ልጅ እንደሆነች ነው ማስተዋል የምትናገረው። እሷም ለምን እንደዚህ እንዳደረገች ግራ እንደገባትና ፊልሙን ተደውሎ ተነግሯት ከሌላው ህዝብ ጋር እንዳየች በዚህም ግራ ገፍቷት እይታ ለመጨረስ እንኳን እንደተቸገረች ገልጻለች። ባለቤቷ አቶ ስማቸው ሹመት በበኩሉም አባቷ አቶ ተመስገን ከበደ እና እናቱ ወይዘሮ ምንትዋብ ታመነ እንደሚባሉ ገልጾም የእሱም የእሷን ቤተሰብ ሁለቱም በህይወት እንዳሉ ይናገራል። የሁለቱም ቤተሰቦች ምስራቅ ጎጃም ስረቀ ብርሃን ቀበሌ አንድ አካባቢ እንደሚኖሩ የሚገልጸው ስማቸው እሷ ከ8ኛ እስከ 12ኛ ክፍል ሞጣ እንደተማረች ያውሳል። ከኢቢኤስ ፕሮግራም በኋላ እሷ ራሷ በሰጠችው ምስክርነት ደግሞ እናትና አባት በስርዓት አሳድገው ለቁም ነገር እንዳበቁትና በህይወት እንዳሉ መሞታቸውን የተገለጸው ለትወና እንደሆነ ትናገራለች። ሁሉም ቤተሰቦቿ በሰላም እየኖሩ እንደሆነ እና እሷ ባለትዳር የሆነች እና የልጅ እናት መሆኗን ትገልጻለች። የወለደችውም ልጅ በህጋዊ ትዳር የወለደች እንጂ በእገታና በመደፈር የተወለደ እንዳልሆነ ገልጻ ከዚህም ፕሮግራም ውስጥ እውነቱ የልብ ችግር እንዳለበት መናገሩም ብቻ ነው ትላለች። በኢቢኤስ ቴሌቪዥን ላይ በተተላለፈው ፊልም 12ኛ ክፍልን እንዳጠናቀቀች ጥሩ ውጤት በማምጣቷም ሀረሚያዊ መረስቲ እንደደረሳት በላይነሽ የምትባለች መኪና ላይ አግኝታ የት እንደምትሄድ ስጠይቃት ደንቢዶሎ ይመረስቲ ደርሷት ወደዚያ የሄደች እንደሆነ ነግራት እሷም ወደዚያ እንደቀየረችና ፋርማሲ እንደተማረች ትናገራለች። ባለቤቷም ደግሞ 12ተኛ ክፍል እንዳጠናቀቀች ሀረሜ ዩኒቨርስቲ ብደርሳትም ከርቀቱም አንጻር ወደዚያ እንዳትሄድ ተደርጎ ሐዋሳ ዘመዶቿ ጋር እንድትማር መሄዷን ይገልጻል። እዚያም አካውንቲንግ መማሯን አክሎም ገልጿል። የሰማቸው ዘመድ የሆነችው ፍቅራየው ደባሳ እና እህቷ ማስተዋልም የተማረችው ደምቢዶሎ ዩኒቨርስቲ ሳይሆን ሐዋሳ ዩኒቨርስቲ በእሁድና ቅዳሜ አካውንቲንግ መማሯን ምስክርነታቸውን ሰጥተዋል። እሷ ከፕሮግራሙ በኋላ በሰጠችው ቃል በ2012 ዓ.ም 12ኛ ክፍል መፈተኗን የገለጸችበት እውነት በፕሮግራሙ ላይ ደምቢዶሎ ዩኒቨርሲቲ ነበረች ከተባለበት ጊዜ በአንድ ዓመት የዘገየ ነው። ፕሮግራሙም ላይ ተደፈረች ተብሎ የተገለጸው ጊዜ አምስት ዓመትና ስድስት ዓመት እንደሚሆን የሚገልጸው ባለቤቷ ስማቸው ልጃቸው ሁለት ዓመት እንደሆነና ታሪኩ በራሱ የጊዜ ቀመር እንኳን የማይስማማ እንደሆነ ነው የገለጸው። ፍልሙ መቼ እንደተሰራ ግራ እንደገባው የተናገረው ስማቸው አብረው ሲኖሩ ምንም አይነት ጠባሳ እንዳላየባት ይገልጻል። ባንክ እንደሚሰራና ምንም አይነት ወደዚህ የሚያመራ ችግር እንደሌለም ተናግሯል። እህቷ ማስተዋልም ጎረቤቶቿም ተቸግራ ነው እንዳይባል ምንም አይነት ለዚህ የሚያደርስ ነገር እንደሌላት ይናገራሉ። በተለይ እህቷ ከአቅም በላይ ቢቸግራት እንኳን የሚረዳቸው አጎቶች እንዳሏቸው አጽንኦት ሰጥታ ትናገራለች። ትዳር የመሰረቱት ህዳር 2014 ዓ ም እንደሆነ ነው የሚናገረው ባለቤቷ ቤተሰብ ጋር ሄዶ በስርዓት እንደተዳሩ እና ለዚህም ሁሉ ማስረጃ እንዳላቸውም ይገልጻል። እሷም ስማቸው የመጀመሪያ ባለቤቷ መሆኑን ገልጻለች። ሰዎች ታሪኩ እንዴት የሆነ ነው? ሁለቱም ቲቪዎች የራሳቸውን ሌላ ሌላ ሀሳብ እያመነጩ ነው። ከዚህ ባሻገር በሚቀጥለው ጥርት ያለ ትክክለኛ ማስረጃ ሲኖር ወደ እናንተ አቀርባለሁ። ሰናይ ጊዜ